ሰላም እንዴት ናችሁ? የዛሬ ሓሪ ቆይታችን የግል ጉዳዮች በማህበራዊ ሚዲያ ላይ ከልክ ባለፈ መንገድ ማስጣት ወይም ደግሞ ማጋለጥ ስላለው አሉታዊ ተጽዕኖ በስፋት ቆይታ እናደረጋለን። ሼር፣ ሰብስክራይብ እያደረጋችሁ የውይይታችን ታዳሚ እንድትሆኑ በአክብሮት እንጠይቃቸዋለን። እንኳን ደህና መጣ እንገባበዝ። እንዴት ናል? አው ያው የዛሬ ውይይታችን የግል ማንነት በተለይ ደግሞ ምስጢራዊ እና ቤተሰባዊ ወይም ደግሞ ፈረንጆቹ ፐርሰናል ላይፍ የሚሉትን ነገር ከልክ ባለፈ መንገድ ማህበራዊ ሚዲያ ላይ ማስጣት የሀገራችን ማህበራዊ ሚዲያዎች ላይ ሁሉ ልዩ መገለጫ እየሆነ ነው። ሁሉንም ባይባል እንኳን ያ ደግሞ ብዙ ትዳሮች ለአደጋ ሲጋለጡ፣ የፍቅር ግንኙነቶች አደጋ ሲያንዣብብባቸው፣ ሌሎችም አሉታዊ ተጽዕኖ በስፋት ሲስተዋልባቸው ይታያልና በዚህ ጉዳይ ላይ አንተ ምልከተምን ይላል? ያው ሁላችንም እኮ በዕለት ተዕለት የማህበራዊ መገናኛ ውሏችን ወይም ደግሞ የምን በተለያዩ መንገዶች የምናየው ነገር ነው። እንዳልከው ብዙ ሰዎች የቤት ውስጥ ገመናቸውን አውጥተው በማህበራዊ መገናኛ ያጋራሉ ከዛም በኋላ ደግሞ መነጋገሪያ ሲሆን ታያለህ። በተለይ ቫይራል የምትለው ቃል ብዙ ተጽዕኖ ያመጣች ይመስለኛል። የሆነ ቪዲዮ ቀርጸህ ቫይራል ካልወጣ፣ የሆነ ነገር ጽፈህ ብዙ ሰው ካልተመለከተው ተጽዕኖ ፈጣሪ አይደለህም ማለት ነው። ይሄ ማህበራዊ መገናኛዎች ደግሞ በባህሪያቸው ተጽዕኖ ፈጣሪነትን ተጽዕኖ ፈጣሪነት ሲባል በምን መልኩ ነው? በገንቢ ነው ወይስ ባሉታዊ የሚለውም አንድ ነገር ነው እና ሰዎች ምን ያህል ሰው ተመለከተልኝ፣ ምን ያህል ሰው የቀረጽኩትን ወይም ደግሞ ያጋራሁትን መልእክት ወደደልኝ፣ አጋራልኝ የሚሉት ነገሮች እንደ አንድ መመዘኛ ስለሆነ የሚያዩት፣ በየቀኑ የተለያዩ ይዘቶችን መፍጠር እንደዚሁም ማጋራት ላይ ትኩረት ያደርጋሉ። በዛ ሂደት እንዳልከው የግል የአንድ ሰው የግል የራሱ የሆነ ሚስጥር ሳይቀር ሊሆን ይገባ ዝም ብለህ ስታይ ይህ ሚስጥር እኮ የግል ሚስጥሩ ነው፣ ሌላ ሰው ሊያቀው አይገባም የምትላቸው ጉዳዮች በሙሉ ታያለህ። ከዛም ብዙ መነጋገሪያ ሲሆኑ እንመለከታለን። በሌላ ጊዜ ደግሞ ያንን ደግሞ የሚያብራራ ሌሎች ቪዲዮዎችም ተሰርተው እናያለን። ግን ደግሞ ድምር ውጤታቸው ምንድን ነው ስንል በአንድ በኩል ጉዳታቸው የሚያመዝኑ በርካታ ምሳሌዎችን መጥቀስ ይቻላል። እንደ ሾው ታይፕ ወይ ደግሞ ማህበራዊ ሚዲያ ላይ በተለይ በቲክቶክ እና ዩቲዩብ ላይ ሞር እነሱ እይታ ላይ ትኩረት ያደረጉ በመሆኑ የፍቅር ህይወቶቻቸው እና የጋብቻ ህይወቶቻቸው በተለያየ መንገድ የሚያሳዩ በርካታ ሾዎች አሉ ዓለምም ላይ እኛም ሀገር ላይ እነዚህ ነገሮች በቅርጻቸው ምንም አይነት ችግር ላይኖርባቸው ይችላል፣ ግን እየዋለ እያደረ የሚያመጣቸው የውሸት ልምምዶች ቅድም እንዳልከው ደግሞ የብዙሀን ተመልካችን ቀልብ ለመሳብ ሲባል የሚደረጉ ድርጊቶችን እየተለማመዱ በአንድ በኩል በማህበረሰብ ላይ በማህበረሰብ ማንነት ላይ የሚፈጥረው ተጽዕኖ አለ። ከዛ ባሻገር ደግሞ በግል ግንኙነቶቻቸው ላይም ብዙ ጣጣ ይዞ ሲመጣ እናስተውላለን። በዚህ ምክንያት ብዙ ግንኙነቶች ባልተገባ መንገድ ሲፈቱና የሚዲያ ሲሳይ ሆነው ሲቀሩ ይስተዋላል። ከዛ ባሻገር ደግሞ ብዙዎች በግል ህይወቶቻቸውን ቢሆን እንኳን የማንነት ስርቆት ወይ ደግሞ ይሄ የግል ሚስጥሮቻቸው በተለያየ መንገድ ለዘረፋ፣ ለግምት፣ ለትችት ሲጋለጡ እናያለን ለትንኮሳና ለጉዳትም እንዲሁ ሲጋለጡ እናያለን። ይሄ አንዱ ችግሮቻቸው ነው። የወንጀልም ሰለባ የመሆን እድላቸው ከፍተኛ ነው። ለምሳሌ በጣም ታዋቂ ሰዎች ላይ እንኳን ብናየው የሚዝናኑበት ቦታ፣ የምግብ የሚመገቡባቸው ቦታዎች፣ የሚውሉባቸው ቦታዎች አንዳንዴ ላይቭ ገብተው ሲያሳዩ ምናምን ታዋቂ በመሆንህ መጠን የሚመጡ አብረዋቸው የሚመጡ ጓዘ ብዙ ነገሮችን ለአደጋ ሲያጋልጣቸው፣ ለትንኮሳ ዓለም ላይ ነው። በጣም ብዙ አለ። ታዋቂ ሰዎች እኮ ቦዲጋርድ ወይ ደግሞ የግል ጠባቂ የሚኖራቸው አንዱ ምክንያት ያ ነው። ስለዚህ ለእንደዚህ አይነት ትንኮሳዎች ጭምር በብዛት ሲጋለጡ ይስተዋላል። አንዳንዴ እንደው ምናልባት የሄድክበት ቦታ ያደረግካቸው ነገሮችን ማጋራት እንኳ ካለብህ ታዋቂ ሰው ከሆነ ካለፈ በኋላ ቢያደርግ ያለበት ቦታ ድረስ ማለት እዛው እያለ ላይቭ ነው አይደል? በቀጥታ ከሚያሰራጭ፣ ካለፈ በኋላ እንዲህ ቦታ ነበርኩ ቢል የተመረጠ ነው ከደህንነት አንጻር። አሁን ማህበራዊ መገናኛ ላይ እንዲህ እያደረግኩ ነው እዚህ ጋ ነኝ ባልክ ቁጥር አንተን እንዳልከውም ጠላት ቢኖርብህ ወይም ደግሞ አንተን በተለየ መልኩ የሚፈልግ ሰው ካለ ተመቻችተህለታል አንተን በመተንኮስ እሱ ታዋቂ የማይሆንበት እና ራስህን አጋልጠሃል ማለት ነው። እና አንዳንዴ አሁን ወደ የውጮቹን ከተመለከትን ይሄ ህይወታቸው ወደ ግለኝነት ያደላ ነው። አንድ ሰው የሆነ ነገር ቢያደርግ ይሄ ከማህበረሰባዊ እሴት ውጭ የሆነ ነገር ቢያደርግ ራሱ ጋር ተገድቦ ሊቀር ይችላል። ወደ እኛ ጋር ስትመጣ ግን ይሄ ምንድን ነው ማህበራዊ ግንኙነታችን የተቆራኘ ነው፣ አደለ? በጣም ጥብቅ ነው። ስለዚህ አንድ ሰው የአንድ ሰው ጉዳት ለሌላ ሰው ይተርፋል። ያንን ባጋራው ሰው ብቻ ምንድነው ተወስኖ የሚቀር አይደለም። ለምሳሌ አሁን አንዳንዴ እናያለን፣ ባልና ሚስቶች ወይ ፍቅረኛሞች የተለያየ ይዘት ያለው እንትን ያጋራሉ። ቪዲዮ ወይ አደለ በዩቲዩብ በፌስቡክ በቲክቶክ ያጋራሉ። ከዛ በኋላ በጣም መነጋገሪያ ይሆናል። ልጆች ሊኖሩ ይችላሉ። ያ ቪዲዮ ተቀርጾ ቁጭ ብሏል። እነዚህ ልጆች በዚህ ቪዲዮ መጎዳ አለመጎዳታቸውን ምን ያህል እናውቃለን? አንዳንዴ እንደው የይዘት ችግር አለብን ወይ ላለው ይዘት የመፍጠር ይሄ መታየትን ከጥቅም ጋር ይሄ መታየት ትፈልጋለህ በተመሳሳይ ደግሞ ጎጂነቱ የሚቀንስ ይዘት መምረጥ ሳይቻልም ወይ መፍጠር አይቻልም ወይ የሚሉ ጥያቄዎች እንዲነሱ ያደርጋል። የምታያቸው እንደው ስትመዝናቸው አንተ ባይሰሩ ባይጋሩ የምትላቸዋሉ አለ። ስለዚህ ምንድን ነው ችግሩ? ሰዎች እንዴት ለመታየትና ብዙ ሪያክሽን ለማግኘት የግል ገመናቸውን አውጥተው ያሰጣሉ የሚል ጥያቄ ይነሳል። ትልቁ ነገር እሱ ነው። በማህበረሰባችን ውስጥ የማህበራዊ ኑሮ እና ማህበራዊ ሚዲያ በጣም የተለያዩ ነገሮች ናቸው። ያንን ነገር ግምት ውስጥ ያለማስገባት መሰረታዊ ችግር ነው። እነዚህ ልጆች ቀጭ የላቸውም ወይ ቤተሰብ የላቸውም፣ ይህንን ነገር ሲያዩ ወላጆች ምን ይላሉ ብሎ ያለ መገንዘብ፣ ወላጆችም ቢሆን ልጆች ምን ይላሉ የአካባቢ ሰው ምን ይላል ብሎ ያለማሰብ፣ መሰረታዊ የሆነ የይዘት መድረቅ ወይ ደግሞ ድፍረትና ማህበረሰብን መናቅ አይነት ይዘቶች ይሰራል ብዙ ጊዜ ከዛ ባለፈ ደግሞ በግል ህይወቶቻችን ላይ የሚያመጣ ከፍተኛ ተጽዕኖ አለ። የአይምሮ ጤና ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ጭንቀትና ድባቴ አንዱ መገለጫው ነው። ሰዎች በማህበራዊ ሚዲያ ህይወታቸው የበለጠ ባሳዩ ቁጥር በሰዎች ግፊት የመውደቅ ያልሆኑትን ነገር ሆኖ የመታየትን ረሃብ ያስከትላል። ራስን ከሌሎች ጋር ማወዳደር ብቃትን የመቀነስ የሆንከውን ከመሆን ይልቅ መስሎ መታየትን ብቃትህን ከማሳየት ይልቅ ብቃትህን የምትገነባበትን መንገድ ከመሄድ ይልቅ ሆኖ መገኘትን ብቁ ሆኖ መገኘትን መሰረት ያደረገ አካሄድን ወይ ስሜትን የሚረብሹ ነገሮችን በጣም ብዙ ጊዜ ይስተዋላል። ደግሞ ይመከራል ለተወሰነ ጊዜም በተለይ የማህበራዊ ሚዲያ ተጠቃሚዎች ከእንደዚህ አይነት እንቅስቃሴዎች ራቁም ይባላል። ብዙ ጊዜ ወጣ ብለው ማህበራዊ ሚዲያን ማህበራዊ ህይወት ውስጥንም ከልሶ ማየትንም የሚመከርባቸው መንገዶች ለዛ ናቸው። ስለዚህ የመንፈስ ጭንቀት ሊያስከትሉ ከሚችሉት ነገሮችን በጣም በጣም ራቅ ጥሩ ነገር ነው ማለት ዘርፈ ብዙ ጉዳት ነው የሚኖረው። እንዳልከው የጤና ጉዳት ይኖራል ከማህበራዊ ህይወት፣ ያው ጤና ሲባል ማህበራዊ ህይወትንም ይመለከታል እና አንዳንዴ ከምን የመጣ ነው ይህ ሁላ ብለህ ስታሰብ እኔ በማህበራዊ መገናኛው ቀድሞን ሄዷል። እኛ ገና ነን እና ብዙ ጊዜ የዚህ ሀገር ውስጥ የምታያቸው ከውጭ የተቀዱ ናቸው ይዘቶቹ ያው በኢትዮጵያውያን በዚሁ ሰዎች ይሰሩ እንጂ ያን ያህል ክሬቲቪቲ አሉ ክሬት የሚያደርጉ የራሳቸውን የሚፈጥሩ አሉ ግን አብዛኛው ኮፒ የተደረጉ የተቀዱ አይነት ይዘቶች ናቸው እና እንደው ያ ደግሞ ከሀገሬው ጋር ማለት ለእኛ ቀጥታ ከማምጣት ያንን ቀጥታ ቀድቶ ከማሰራጨት ለእኛ ምን አይነት ጥቅም ይሰጣል? ለምሳሌ በየነ የሚሰራቸው ስራዎች ለበየነ ምን ይዘው ይመጣሉ? ከስብእና አንጻር ይሄ ከማህበራዊ ከባቢ አንጻር ምን ጉዳት አለው? ምን ጥቅም ያመጣል የሚለው ነገር እኔ በደንብ በደም የሚታይበት አይመስለኝምና ይሄ የማህበራዊ መገናኛው እድገት ጋር ብሮ ከስብና እድገት ጋር የኛ በጣም ቀድሞን ስለሄደ እኔ መግባባት ላይ የደረስን አይመስለኝም። ግንኙነቶችን የተዛባ አመለካከት እንዲኖር ያደርጋል፣ ይረብሻል። የግል ህይወትን ሚዛን መዛባትም አንዱ የሚከሰተው በዚህ ምክንያት ነው። ኦንላይን ላይ ብቻ የተመሰረተ ህይወት እንዲኖረን ያደርጋል። ወጣ ብሎ አለምን እንዳትመለከት ያደርጋል። ከሁሉ በላይ ደግሞ ለዘላለም የሚኖር አሻራ ነው። እዚህ ላይ ሶሻል ሚዲያ ላይ የምታደርገው የትኛውም አይነት እንቅስቃሴ አንዴ አፕሎድ ከሆነ በኋላ እዛ ላይ ከሰፈረ በኋላ ያንተ ማንነት ነው። ስለዚህ ማንነትህ ከሚበይኑ ነገሮች መካከል አንዱ ይሄ ማህበራዊ ሚዲያ ነው። ለምሳሌ ኤአይ ያለ አይደል፣ አሁን አሁን ያንተን ፎቶ በኤአይ መስራት ብትፈልግ ስምህንና የተወሰኑ ነገሮችን ወይ የሆን ነገር ከጠቀስካቸው ሁሌ የምትለብሰውን ልብስ አይደንቲፋይ አድርጎ ያመጣልል ያሳይል፣ ብዙ ሳትጨናነቅ አሁን አሁን ያለህ ያለባበስና ያነጋገር አንዴ ከሰጠው ምን ሊሆን ይችላል? ይሄ ነው ማለት ነው። በቃ እዛ ላይ የምትገነባቸው የትኛውንም አይነት እንቅስቃሴዎች ማንነትን የመበየን የመስራት አቅም አለው። እንደውም እኛ ነን ብለን የምናውቀውን ነገር በላይ የበለጠ ሳይበር ዓለሙ የዲጂታል ተነብል የመተንበይ አቅም አለው። እድሜህን ያውቃል፣ ጾታህን ያውቃል። የምትመገበው ምግብ በየቀኑ እዛ ላይ ትፖስት አለ። የምትለብሰው አይነት አለባበስ እዛ ላይ ያገኛል። ሰርች የምታረጋቸው በእያንዳንዱ በተን ምን ሰርች እንደምታደርግ ያውቃል። ስለዚህ ሁሉ ኢንፎርሜሽኖች ካሉት አንተን ማንነትን የማወቅ ትልቅ እድላለሁ ስለዚህ ራስህን በሙሉ አስጥተሃል፣ ሳይበሩ አለም ሰጥተሃል ማለት ነው። አንተ አይደለህም ማለት ነው። አንተ አንተን ከምታዘው በላይ ማህበራዊ ሚዲያ የበለጠ ይቆጣጠርሃል ማለት ነው። እድላለሁ ስለዚህ የማይጠፋና መረጃ ለማን ምን እየሰጠህ ነው ማሰብም የተለየ የተለየ ትኩረትና ግንዛቤ የሚያስፈልገው ነገር ነው አዎ እንግዲህ ይህ ስንል ማህበራዊ መገናኛ አጥፊ ነው እያለን አደለም ግን ደግሞ አጥፊ የሚሆነው የኛ የራሳችን አጠቃቀም ነው ስለዚህ ፈረንጆቹ ምንድን ነው የሚሉት አስር ጊዜ ለካ አንድ ጊዜ ቁረጥ ነው አደለ ብዙ ነገሮችን እዛ ላይ ከመጫናችን ከመጻፋችን በፊት ጥቅምና ጉዳቱ የሚያመጣልንን ትርፍ በቅድሚያ ስልተን ቁጭት የማይፈጥር ። አንዳንዴ እኮ ሰዎች ይለጥፉና ይሄ የራሳቸው ጉዳይ ነው፣ ይለጥፉታል። ከዛ በኋላ ሰው ትችት ሲያበዛባቸው ወጥተው ይቅርታ ሲጠይቁ ታያለህና፣ ለምን ገመናህን ወረዴ ካወጣው በኋላ ለምንስ ይቅርታ ትጠይቃለህ? ለምንስ ያን ያህል ውርጅብኝ ያልሆነ ትችት እንድታስተናግድ ትሆናለህ? ወይ መጀመሪያ ቅድም እንዳልኩ አገናዝበህ የማይሆን ከሆነ አይሆንም አለመጫን ይሆናል ብለህ ካልክ ደግሞ እንዲቀጥል ማድረግ ነውና፣ እንደው እነዚህ ነገሮች ጥቅምና ጉዳቱን አስልቶ የማህበራዊ መገናኛ አጠቃቀምን መግራት በጣም ያስፈልጋል። መልካም የዛሬው ውይይታችን ይኸው ነበር። ለስም ለዝና ለክብር ተብሎ የሚደረጉ የማህበራዊ እንቅስቃሴዎች፣ በተለይ ደግሞ የግል የሚዲያ አጠቃቀምን መሰረት ያደረገ ጉዳዮች ላይ ጥንቃቄ እንዴት ማድረግ እንዳለብን የሚያሳዩ ታችን የሚመስል ነገር፣ በሌሎች ርዕሰ ጉዳዮች በእርግጥ አንድ ጊዜ አውርደ ነው የሚያልቅ አይደለ። ምናልባት በተከታታይ ቅድም ኤአይንም አንስተናል። ኤአይ አሁን ለሰው በጣም ጠቃሚ እንደሆነ ነው እንትን የምንለው ያግዛል። በስራዎች ዙሪያ ብዙ ነገሮችን ያቀላል። ግን የራሱ የሆነ እንትንም አለው ጎጂ ገጽ አለው እና እነሱንም ወደፊት ምንድናቸው፣ አለም ላይ ምን ይህን በተመለከተ ምን አይነት ጥናቶች ወጥተዋል፣ ምን አይነትስ የተከሰቱ ጎጂ ነገሮች አሉ፣ ከጠቀሜታቸው አንጻር ምንድናቸው የሚለውም እንመለስበታለን። እናመሰግናለን። በሌላ ዝግጅት ዳግም እንገናኛለን። ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።